አሰላሙ አሌይኩም ወረህመቱላሂ ወበረከቱ። ግዲ የቻንል የቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ፣ አልሐምዱሊላህ። ዛሬ በትኩስ ነገር ነው የመጣሁ። ንችላችሁ እንዳያመልጣችሁ እና እንዳይቃጠላችሁ ቀዝቀዝ ያለ ነገር እየጠጣችሁ ቪዲዮውን እስከ መጨረሻ ድረስ ተከታተሉኝ። በመቀጠል ደግሞ በቴት እና ላይክ ማድረጉን እንዳትረሱ ማለት ነው ውዶቼ። እና አቶ ቶፊቅ ያንተ መጨረሻ እንደዚህ ይሁን እና አንቴ ከሶፊ አናት ብቻ ወረድ በልልን እንጂ ኖርማል ነው፣ ኖርማል ነው ማለት ነው። ይህ እንግዲህ አቶ ቶፊቅ ሶፊን እንደገፋት በጣም ይበድለዋታል። በጣም ገፍቷታል። በጣም ያው ለሴት ልጅ የማይገባን ማለት ነው። እሱም ደግሞ ሶፊ ለፍቅሯ በደንብ ማሳውት ካፍላለች። የእውነት ነው ሚላችሁ፣ ታግሳለች በጣም ረዥም ጊዜ ሰታው ምን ያለበት ከዛሬ ነጌ ራሱን አድሚጦ እና ወደ ትክክለኛውን ማለት አንዳንድ ጊዜ ቆም ብሌን ካላዳመጥን ራሳችን ብዙ ነገር እናስባለን፣ ብዙ መንገድ እንጓዛለን። ቆም ብልን ስናስብ፣ ወደ ራሳችን ተመልስን የሚመቸንን የሚመጠንን እናውቃለን ማለት ነው። ልክ እንደሱ ምናልባት ከነጌ ዛሬ በምለው ሶፊ በጣም ረዥም ጊዜ ሰታው ታግዛው በጣም ስለምትወደው ከነጥፋቱ ተቀብላው አምናው ነበረ እና ምን ለማለት ፈልጌ ነው። ሰውን ሲት ገፉ የእጃችን የእጃችሁን ታገኛላችሁ። ገባችሁ? ቶፊቅ የማይገፋውን ሰው ነው የገፋ ማለት ። ሶፊ በጣም ትወደዋለች ከማውደድ ይባላል ታከብረዋለች፣ እና ለሱ እህትም ምስትም ጓደኛም እናትም ሁሉ ነገር መሆን የምትችል በጣም ጠንካራ ልጅን ገፋ ቶፊቅ ማለት ነው። እና ዛሬ እንግዲህ ቅርብ ጊዜ ከዚ የዛሬ ስድስት ወር የዛሬ አምስት ወር ያገኛት ሮዚ ዛሬ ላይ እርጉዝ ናት። የአራት ወር እርጉዝ እና ትላንትና እንግዲህ ትላንትና ትላንት ወዲህ አስመረምሮ እንግዲህ የአረቱር እርጉዝ እንደሆነችና አባቱ ማኖ በሚል ጥርጣሪ እንኳን ተደናግጦ ነበሩ ሆስፒታል ውስጥ ማለት ነውና፣ ዛሬ ቶፊቅ ቤት መታ እንግዲህ ሶፊ ሶፊያን ከህይወቴ ውጪ፣ እኔም አልፈልግሽም አትፈልግኝ፣ ከዚህ በኋላ ህይወቴን አትበጭ፣ የራስሽን ህይወት ኖሪ ብሎ በኮንፊደንስ ካሜራ ፊት እያወራ አንድም ሮዛ ደከማት፣ ወይን ፊትሽ ተቀየረብኝ እኮ ወይኔ ልጁ ስሜን እንኳን ያውቃል እያለ ሲዘፈዘፍላት፣ ያ ሮዝ ባል መጥቶ በሩን ያንኳኳል። እንግዲህ አቶ ቶፊቅ እያወራ ስለነበረ ሮዛ በሩን ስትከፍተው ባሏ መጣ። አጃብ አይባልም ጎበዝ፣ አጫብጭቡ ነው የሚባለው፣ አይደለም እና ያ ሮዝ ባል ሲመጣ ሮዛ ደነግጣ ለምን ትከፍተለኛ? ለምን መጣ ምናምን ብላለች። የሮዛ ባል ደግሞ ለቪዲዮ ለፕራንክ ሳይሆን ላንቺ እያደረኩሽን እና ላንቺ ብዬ የካፈልኩት ዋጋ አላህ ብቻ ነው የሚያውቀው አንቺ ግን ኪደሽኛል ብሏት። እንግዲህ የባልና የሚስት ህይወት ባልና ሚስት ናቸው የሚያውቁት ከዛም የተረፈ አላህ ነው የሚያውቀው ምክንያቱም ሶስተኛ አካል አራተኛ አካል ስለማይገባበት እና ሮዛ እንግዲህ ወደፊት የነበራትን ባል ስላልፈለጋችሁ ወይም ደግሞ ስለተጣላችሁ አላውቅም። ወይ ቶፊቅ መርጣ ይሆናል ስለ ህይወት ታሪኳን እንዳ ቶፊቅ አውርታ እንግዲህ ካላህ በታች ቶፊቅ ያቀላለች። እንግዲህ ሮዛ መጀመሪያም ሰውየውን አልፈለገችም ማለት ነው። እሺ ሮዛ ማለት ነው አንቺ ባልሽን ክደሽ ወደ ቶፊቅ ስትመጪ አላውቅም ሶፊያ እንደነበራችው አታውቅምን? ወይንስ አንቺ ከሶፊያ እየተሻልሽና እየበለጥሽ ስለሆንሽ አሸንፌሹ ለመውሰድ ነው የመጣሹው። እና አንቺ የባልሽ ለአንቺ ክብር ኖሮት ለአንቺ ብሎ ከብዙ ከብዙ ነገር እንደወጣና ብዙ ችግር ውስጥ እንደገባ እየወራሽ ነው። እና እንዴት ባልሽ እንክደሽው የሰውን ባለማቅማት መጣሽ። እና በዚህ አጋጣሚ የሶፊያና የፉፉ ትዳር ዘላቂ ይሁኑ፣ ይጋቡ፣ ይጣመሩ የነሱ ደስታ ማደሰት ነው የምንፈልገው። ቶፊቅና ሮዚ መጨረሻችሁን እንንጃ። ማለትም ሮዚ ሁለቱም ገፊ ናችሁ፣ ተገፊ አይደላችሁም። ገፊ ሰው ደግሞ ምንም ነገር ብዙ አይቀነውም። ሰው የሚገፋ ሰው ማለት ነው። ሶፊያም የገፋችሁ ያው ስላልፈለጋች ስላልፈለጋት ወይም ደግሞ ቦታ ስላልሰጣት ነው። ቶፊቅ ግን የገፋት በጣም ስለከበረችው፣ በጣም ስለወደደችው፣ በጣም ቦታ ስለሰጠች፣ በቃ አላውቅም በጣም ስላካበደችው ጠግቦ ነው የተዋት ሶፊያን ማለት ነው እና ተገፊ ስለሆነች ፉፉ ደግሞ ሊበቃና ለሴት ልጅ ክብሪና ብቻ አላውቅም። ልብ ቀና በቃ ለሴት ልጅ ያለው ክብር የሚያስቀና ፉፉን አላሰጣት። ያ ማለት ሁልጊዜም ተገፊ እንሆን ገፊ ከመሆን ተገፊ መሆን ይሻላል። ምክንያቱም ነገ ሌላ ቀን ስለሆነ ማለት ነው እና ሮዛም ደግሞ የገፋችው ባሏ እንደሚያዩ ከሆነ ከሀሳብ አስተያየቱና ከንግግሩ ተገፍቶ ነው። ሮዚ ረቅጠው ነው የወጣችው በትዳር መካከል ልመጣላት ወይም ደግሞ አንዳንድ ጊዜ መጨቅጨቅ ሊኖር ይችላል አንቺ ትላንትና ባሌ ጨቀጨቀኝ ብልሹ ረጥሽ ወጥሽ፣ ዛ ከቶፊቅ ጋር ሆነ ልትስልቅ ነው ሲያምርሽ እያቀራ እና በአሁኑ ነው ሴት ነኝና ሶፊን የመሰለችው ሁንባ ሚቀድማትን ልጅ እየገፋ ቶፊቅ አንቺ ሚላሰ መቼም አያኑርሽ። እና ስልሽ ከመጀመሪያ ባልሽ ወይም ደግሞ ከመጀመሪያ ህይወት አጋርሽ ጋራ የምትነጋገር ንግግሮች ልብ ሰብራሉ። ያኔ ደረቅ እና የሆነ አንቺ ተገፊ እንደሆንሽ አይነት አርገሽ ነው የምታወሪ። ና ልጁ ግን እንግዲህ በአላህ ምርቶ ነው እያወራ ያ ማለት አልዋሸም። አንድም አንድ ሰው በአላ ከሞላ አይዋሽም። እና አቶ ቶፊቅ እንግዲህ ሶፊን ህይወቴ ውስጥ እንዳትገቢ፣ ከዚህ በኋላ ወደ ህይወቴ እንዳትመጪ፣ ወደ ህይወትሽ አልመጠን እያልክ እየፎከርክ ነበረ። እመነኝ፣ የሶፊን እግር ወድቆ ይቅርታ ትጠይቃለህ። ያኔ ግን ከረፈደ በኋላ ነው በጣም ከረፈደ በኋላ ልታገኛት የምትናፈቅ እንጂ የምታገኛት ጊዜ አይደለም። ምክንያቱም እንደ ሶፊያ አይነት ሰው አላውቅም። ድዋ አድርገ እንኳን አታገኛም ቶፊቅ። ስረስሊ ነው ከምሬ ነው የምላችሁ። እና ዛሬ በኮንፊደንስ እያወራህ ነበር። ነገር ግን እግሯ ተደፍተ ይቅርታ ጠይቀህ እንኳን አታገኛት።